ብዙም ጥሩ ላይ አይደለም። ያለ ነው ላጤ ነው የሚባል። ላጤ ሲንግል ነሽ ማለት ነው። ዋው ዋው! በጣም ደስ የሚል ነገር የነገርሽን፣ በእውነት በጣም ደስ ይላል። ያየሻቸው መኪናዎች ሁሉ የኔ አይደለም። ምንም ውሸት፣ አንቺን የአንቺን ሴሰኝነት ለማጋለጥ ተብሎ የመጣ ነገር ተከከል ዮሐንስ ተረጋጋ እንጂ ምን ሆነህ ነው? አላሳዝነሽ ትንሽ እኔ ላንቺ ብዬ አይደል እንደዚህ እየሆንክ ያለሁት። እኔ እኮ እዛ ከከብቶሽ ጋር ከዛባ ጋር ከበት ጋር ሙሉ እኮ ደህና ይኖራል ብዬ ነው እሱ በሚያመጣው ዝም እኔ በማመርተው ነገር በደንብ ይመለከተኛል። ስለዚህ ልጅ ከዚህ በኋላ እንደውም ጠበቀው ነኝ ይመለከተኛል። ስሚ ሰውነት በጣም ወድጄዋለሁ፣ ይሄን የስራ ፍላጎትሽን። በጣም ከስራ ውጭ ደግሞ ከእንዳንቺ ቆንጆ ጋ መዝናናት ደግሞ በጣም ያስደስተኛለን። ስጦታዬን አሁንም ቢሆን አልሰጠሽም። የመጀመሪያ ነሽ እዚህ ቤት ውስጥ የገባሽ የመጀመሪያ ሴት ነሽ፣ እና በዚሁ ለማስቀረትም እያሰብኩ ስለሆነ ነው እንደ ማለት እስካሁን ፍቅረኛ የለኝም።

ነገርኳት እና እዚህ ጋር ምንም አይነት ነገር ማወቅ አይቻልም። እና እንደምትመጣ ነግረኛለች። ስትመጣ ያለውን ነገር ሁሉ አብረን የምንከታተል ይሆናል። እንግዲህ እኔ በእኔ በኩል መልካም እድል ማለት ነው የምፈልገው። አመሰግናለሁ። ዮሐንስ እንደዚህ አትሁን። ይኸውልህ፣ ተረጋጋ። ምን አይነት ስራ ነው ዮሐንስ? ተው፣ ተረጋጋ ዮሐንስ። ዮሐንስ ተረጋጋ፣ ተረጋጋ ዮሐንስ፣ ተረጋጋ ነው

ተረጋጋ። አንተ ራስህን ኮንትሮል ማድረግ ያለብህ፣ በቃ ከዚህ በላይ ምንም መጮህ የለብህም። ስነ ስርዓት ይዘሽ ተቀመጫ እንጂ ምን ማለት ነው? የሰራውን ስራ እያንዳንዱን ስታደርግ የነበረውን ነገር ሁሉንም እናውቃለን። ቸው ጀመና ቸው ስለኛ ማንነት ስለ እኛ ማንነት ምን

ዮሐንስ፣ ተው እንደዚህ አታድርግ፣ እንደዚህ ዮሐንስ፣ ምን ሆነ ነው? ተረጋጋ እንጂ። አቤል እሱ ነው። እሺ፣ ዮሐንስ፣ ተረጋጋ። ከሚፈጠር ነገር እባክህ፣ ማለት ነው አንቺ ያወጣ ነው። ማንነት ማንነት ነው ምንድን ነው ስታደርጊ የነበረው ነገር? ምን ምንሽ ነው እሱ? ምንሽ ነው እሱ? ነው አሁን የሚያስጨንቅሽ እንዴ? ምንሽ ነው እሱ? ፍቅረኛሽ ነበር ማለት የአንቺን ሴሰኝነት ነው እዚህ ጋር ያወጣ ነው እንጂ፣ ሌላኛ ማንም ሴት ትፈልጋለች፣ ማንም ሰው ሲያኖረው መኖር ትፈልጋለች። ምን ምን አንተ ኮ እንደዚህ አደረገው ስለሆነ ነው መሰይንሽ ለመቅረብ እንደዛ ሆነሽ ተልከስክሰሽ ቀመጥ ሙሉ ከተማ ብዙ ነገር ማድረግ የሚችል ሰው ነው እና ታዲያ እኔ ጋር የምፈልገሽ ነበር። ፈራ ገበሬ እኔ ያልኩሽ እያንዳንዱ ነገር ከእኔ ጋር ምንም ያለ ነገር የለም። አሁንም ድረስ እንደዛ እየተሰማሽ እኮ ነው። ሰማሽ፣ ይሄ የምታየውን ቤት የእኔ አይደለም። ያየሻቸው መኪናዎች ሁሉ የኔ አይደሉም። ምንም ውሸት፣ አንቺን፣ የአንቺን ሴሰኝነት ለማጋለጥ ተብሎ የመጣ ነገር ነው። ትክክል ሰማሽኝ፣ አይደለም ሁሉ ነገሩ። እሱ ሲመለከትሽ ነበረ ስታደርጊው የነበረውን እያንዳንዱን ነገር

ተቀመጭ። ራንቺ ስነስርዓት፣ ለቃላቶች ለከት ይኖርሽ። እንደዚህ እንኳን አያሳዘንሽም። ለጥቅም አንቺ፣ ለጥቅም የቀረብሽው አበባ ቤቱን ከከፈተልሽ በኋላ እንደዚህ የምታረጊው ምን አይነት ሴት ብትሆኚ ነው? ገንዘብ ላሳየሽ ሁሉ ጭነሽ ነው የምትከፍቺ። ከእሱ ውጭ ሌላስ? ሌላው እንዳላየች የሚላል እንጂ እሱ በጣም ብዙ ወንድ ነው የምታውቀው። አንቺ ምን አሳጥቶሽ እዚህ ነገር ውስጥ ምን ማለት ነው? ምን አገባ ማለት ከኔ ጋር ሁሉ ነገር የነበረው ምን ማለት ነው? እንደማቶጁ ስላወቀ ነው አደለ ይህን ሁሉ ነገር ያደረገው። ምን አይነት ሴሰኛ ሴ ብትሆኚ ነው አንቺ ይህን ሁሉ ነገር ያደረገው። የሚያስፈልገኝ ነገር በህይወቴ ያገኘው መሰለኝ። አለቀ በቃ። ምንም አንቺ ብር ላሳየሽ ሁሉ በአንድ ቀን ውስጥ ጭንሽን ትከፍቻለሽ ማለት ነው? ሲጀመር ጭን ከፈትኩልሽ ምን ማለት ነው? እንዴት ውስ የነበረው ትንሽ እኮ እንትን ብለሽ አብረሽኝ እኮ እስከመተኛ አትደርሺ ነበረ እኮ እንትን ታደርግልኝ ነበረ። ምን አይነት ቆሻሻ ሴት ብትሆኚ ነው?

ይሄ እኮ ለሁለታችን ምርገት ብዬ ነው። ቢገባሽ፣ አንቺ መልከስከስ ስለፈለግሽ እና ቢያስጠላሽ ለእኔ ነው እንጂ መናገር የነበረብሽ መልከስከስ ነው። ስንት ቀን እኮ ላወራሽ ሞክሬያለሁ። አሁንም ይፋ መውጣቱ ነው እንትን ብልግና

ከብርህን በላይ ሰው የተሻለ ነገር መኖር አለበት አለን። ከብር በላይ አንተ ስራህ ላይ ነህ። ሲቀጥል ደግሞ እንደገና የምትውልበት ቦታ ከከብት ጋር ከዶሮ ጋር ሆነ ለምትመጣው እንደዚህ። እሱ በሚያመጣው ገንዘብ እኮ እኔ በማመርተው ነገር በደንብ ይመለከተኛል። ስሚ፣ እያንዳንዱ በስምሽ ያለው ንብረት ሁሉ የእሱ እንደሆነ አታውቂም? የትኛውንም ከዚህ በኋላ እኮ በአንቺ ስም የሚኖር ነገር ያለ እንዳይመስልሽ። እያንዳንዷን ነገር ህግ ፊት ገትረን የምናናዘዝ። ይሄ ዛሬ የያዝነው ቪዲዮ ማለት ሰማሺ፣ ለአንቺ ከምንም በላይ ከማስረጃም በላይ ነው። አሁን ልሂድበት። እሺ፣ ምንድን ነው ከእኔ ምንድን ነው የምትፈልጉት? በቃ የምትፈልጉት ነገር አገኛችሁ፣ አጣላችሁ። መጀመሪያም የተበጠሰ ገመድ ነበር። መልከስከስ ፍላጎቷ ነው። እዛ እየሄድሽ ትልከስከስ። ከዚህ በኋላ ሁለተኛ አይነት ህይወቴ ጋር እንድትገቢም አልፈልግም። እኔም አልፈልግህም ከዚህ በኋላ እንዳንቺ አይነት ጨምላቃ ባለኝ። እኔም አልፈልግህም። የትም የት ማንም አይፈልጋት። ትንሽ እንኳን ለመጸጸት አታስብ፣ ነውረኛ። ይኸውልሽ፣ እንዲህ ተልከስከሰሽ ምናምን ብለሽ ገንዘብ እካፈለዋለሁ ብለሽ ከሆነ አንድ አምስት ሳንቲም ቢዛ ቢስቲን ይዘሽ አትሄጂም፣ እሺ?

ነገር እሱን ታይዋልሽ። ቅድም የተናገርሽው ቪዲዮ ላይ እኮ አለ አይደል እሱ ነው ያንንም የከፈተልኝ ብለሽ በራስሽ አፍ ተናግረሻል። ችግር የለውም ያለው። ስለዚህ እሱን እኛ በህግ ይዘን እምናናዘዝሽ ይሆናል። ሰማሽኛ አይደል? ዝም ብለሽ እምቸረችሪውን ገላ ይዘሽ ጎዳና ትወድቂያለሽ ማለት ነው ከዛ በኋላ ሀሳብሽ አንቺ ከዛ ከውሽማ ተብዬው ከፍሳ ጋር መቀጠሉ። አረለ ፍሳ ተብዬሽንም ወስጄ ሁሉም ነገር ነገር ቆይተናል እኛ ተስፋ ምንም እኮ የጸጸት ስሜት እንኳን አይታይብሽም

ሳይ ሻርል የአንድ ምስኪን ወጣትን ህይወት እንዴት እንዳበላሽሽ። እሱ ሚስት አለኝ ትዳር አለኝ ብሎ ከትንሽ ጊዜ በኋላ ሊያገባሽ ነበር። ምን ትዳር አለኝ? ከዚህ በኋላማ እንደዚህች አይነት ስድ ባለጌዎች እያሉ ወይ በኩል ነው ትዳር የሚኖር እንዳንቺ አይነት ልክስክስ ስላለ እኮ ነው የብዙ ሰዎች ትዳር እየፈረሰ ያለው። ቀና ብለሽ አውሪ፣ ሰማሽ? ቀና ብለሽ አውሪ። ስነ ስርዓት ይኑርሽ። ለሚያናግርሽ፣ ለሚጠይቅሽ፣ ለእያንዳንዱ ነገር መልስችው። ምን መልስላችሁ ነገር የለም። በቃ በእናንተ ቤት ሁሉ ነገር ደርሳችሁበታል። አላ ሶ እንደምትፈልጉት

ያዙት፣ ያዟት፣ ከኛ ጋር እዚሁ የትም እንዳትሄድ። ይሄ ዮሐንስ ተረጋጋ። በቃ እኔ ከዚህ በኋላ ምን አይነት ሕይወት ነው የምኖረው ከዚህ በኋላ ካልተጠበቀ ክስተት ነው የተፈጠረው። በጣም ያሳዝን ነገር ወንድ ልጅ ታልፎ አለ እንኳን በጊዜ አወቀው። አግብታት ቢሆንስ ወልዳችሁ ልጆች ተፈጥረው ቢሆኑ አሁን ትክክል እኮ እንደውም በጊዜ ነው አንተ ያወቀው። ሳይቃጠል በቅጠል ንብረትህ እንዳለ በጅህ ነው ያለው። ሁሉ ነገር ከራስህ ጋር ነው ያለው። ስንቱ ነው አግብቶ ወልዶ ብቻውን ሆኖ አፈርግጦ እያፈራውን ንብረትህ እያገቡ እየተካፈሉ የሚጠፉት። ስለዚህ አንተ ተረጋጋ፣ ሰማኝ ን ተረጋጋ። ወደፊቱ አንተ ማሰብ ያለብህ። ገና ወጣት ነህ፣ ብዙ ተስፋ አለ። አንድ ሴት ሄደች ብለህ እንደዚህ መጨነቅ የለብህ ጠንካራ ሰው ነህ፣ በእውነት አዲስ አበባ ላይ እየኖርክ እንደዚህ አይነት ስራ ሰርተ እንደዚህ አይነት ኑሮ መኖር መቻል በራሱ በጣም ትልቅ ስብዕና እንዳለ ይናገራል። የት ይገባታል እሷ እ ተረጋጋ በቃ ዮሐንስ ተረጋጋ፣ ተረጋጋ። ከዚህ በኋላ ወደፊት ስለምታደርገው ነገር አስበ አቀደ ነው ሚሄድ አለብ። ያ ፍሰ የተባለውንም እገድለዋለሁ አጋድሟለሁ ያልኮነ ማሳብ ትሆ እሺ በቃ እንደዚህ አይነት መጥፎ ነገር ማሰብ የለብም። አንተ እሱን የሆን ነገር አድርገ እስር ቤት ብትገባ ለእሷ ነው ጥቅሙ። ራስህን ነው የምትወደው፣ ራስህን ነው የምትሰቃየው። እሷ እንደ ፍጥር ጥባቱን እኛ ማስመለስ ያለብን ንብረት እሷ ጋር ያለውን ነገር በሙሉ ቆጠር እንቀበልልሃለን። አይደለም ንብረት ይቅርና አንተ ፍቅርህንም ትዳርህንም የወደፊት ሚስትህንም አታ አልኩህ አይደለም። ከዚህ በላይ ምንም የምታጠው ነገር የለም። ስለዚህ አንተ ወደፊት ነው ከዚህ በኋላ መሄድ ያለብህ። ምንም ነገር ማሰብ የለብህም ስለእሷ ጉዳይ እሷንም እንደውም ከዚህ በኋላ ባያገኛ ትመክራለህ። እንደዚህ ስሜታዊ የሚሆን ከሆነ እሷንም ማየት የለብህም። እኛ ያለውን ነገር በሙሉ ማየት የማልፈልግም። ቤተሰብ አለ እህት፣ እናት፣ ወንድም እዚህ ቅርብ ቦታ እዛ እናደርስህና እንግዲህ እኛም ለሌሎች ሰዎች መድረስ ስላለብን እነሱ ጋር እንሄድ። እየደወልኩኝ ይጠይቃሃለሁ። አመሰግናለሁ። ያው ያለውን ነገር በእንጠልጥል ምንት ነገር አይኖርም። ሁሉን ነገር እንግዲህ እስከ መጨረሻው ሄደ። ለአንተ መደረግ ያለበትን ነገር ምናስደርግ ይሆናል። ይሄ የሚጥልህንም ነገር ግን እኔ በጊዜ ብትታየው ባይ ነኝ። በጣም ደነገጥኩ። ቅድም ብዙ ሰዓት ታየው እና መፍትሄ በጊዜ ብትፈልግለት ጥሩ ነው። ተረጋጋ።